ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆይታችኋል? ይህ ፋና ፖድካስት ጉብኝት መርሃ ግብራችን ነው። በዛሬው ፕሮግራማችን እንግዲህ አንድ ታሪካዊ ስፍራ ልናስቃኛችሁ ወደናል። ይህ ታሪካዊ ስፍራ ከዛሬ 120 ዓመታት በፊት የተገነባ ሲሆን በመጀመሪያም የቢት ወድድ ኃይለ ጊዮርጊስ ወልደ ሚካኤል ወይም ደግሞ አባ ሙላት መኖሪያ ነበረ። በመቀጠል ደግሞ የመጀመሪያው የአዲስ አበባ ማዘጋጃ ቤት በመሆን የከተማይቱን አስተዳደራዊ ስራዎች ይሰራ ቆይቷል። ቀጥሎም ደግሞ የመጀመሪያው ፍርድ ቤት ወይም ደግሞ የችሎት ስነስርዓት የሚካሄድበት ስፍራን በመሆን አገልግሏል። ይህ ስፍራ እንግዲህ የት ነው ካላችሁ፣ ጣይቱ የባህልና የትምህርት ማዕከል ነው። እንግዲህ ይህ ስፍራ በቅርብ ጊዜ ነው ተመርቆ አገልግሎቱን ለመስጠት ዝግጅት ላይ ያለው። የባህልና የትምህርት ማዕከሉ ምን ይመስላል፣ ውስጡ ምን ምን አካቷል የሚለው ልናስቃኛችሁ እዚህ ተገኝተናል። እኔ ሄለን ታደሰ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። ተከተሉ። ተነስተልኝ። ምስራት እባላለሁ፣ የቅርስ ጥገና ባለሙያ ነኝ። ይህ እንግዲህ የምታዩት የቢትወደድ ኃይለ ጊዮርጊስ ወለ ሚካኤል መኖሪያ ቤት ነበረ፣ አሁን ደግሞ ጣይቱ ባህልና ትምህርት ማዕከል ሆኗል ማለት ነው። በጣም ታሪካዊ ስፍራ ነው። በጣም ታሪካዊ ስፍራ ነው። አዎ፣ ቢትወደድ ሀብተወልደ ጊዮርጊስ የውጭ ጉዳይ ሚኒስትር ሆነው የንግድ ውጭ ጉዳይ ሚኒስትር ሆነውም አገልግለዋል። በልጅ እያሱ ጊዜም ጠቅላይ ሚኒስትር ነበሩ ነው የሚባለው። እናም ታሪካዊ የሆነ ቤት ነው የመጣችሁት። በ1897 ዓ ም ነው የተገነባው። አሁን ኦልሞስት ወደ 120 ዓመቱ ማለት ነው። 120 ዓመት ያገለገለ ቤት ነው። አለም ፀሐይ ወዳጆ በቅርስነት ተቀብላ እንደዚህ አዲሳ እንደዚህ አሳምረዋለች። አሁን ደግሞ የጣይቱ ባህልና ትምህርት ማዕከል ሆኖ ስራ ለመጀመር ዝግጅት እያደረገ ነው ማለት ነው። ብዙ ነገሮች አሉ፣ በጣም ብዙ ነገሮች አሉ። ውስጥ ገብተን ደግሞ አንዳንድ ነገሮችን አሳይሻለን። ከዚህ ነው የምንጀምረው ጉብኝታችን። እሺ፣ እንግዲህ አሁን እዚህ አንዳንድ የቤቱን አሰራር አስረዳሽ አለውኝ። ቤቱ ጠቅላላ የተሰራው በድንጋይና በጭቃ ነው የተሰራው። አሁን ለምሳሌ ብለን እኛ ይህንን የተው ነው እንጂ ይሄኛውም ዙሪያውን እንዳለ የተሰራው በዚህ መልኩ ነው። ምክንያቱም አሁን ይሄኛውንም ከሸፈን ነው ቤቱ በምን እንደተሰራ አይታወቅም ማለት ነው። ስለዚህ ጠቅላላ በጭቃና በድንጋይ ነው ቤቱ የተሰራው። እነሱ በዛ ዘመን ላይ እንደ ቢም የሚጠቀሙበት እንጨቱ ላይ ሚስማር ይመቱ ነበረ። ሚስማር ተደርጎ ሽቦ ይደረጋል እና በኖራ ብቻ ነው በዛ ዘመን ላይ የሰሩት። እኛ ደግሞ አሁን ኖራውን ጉድጓድ ቆፍረን እዛ ሰርተን ወደ ስድስት ወር አካባቢ ኖራውን አብስለነዋል። ኖራው ከበሰለ በኋላ ከሲሚንቶ እና ከአሸዋ ጋር ሚክስ ተደርጎ በዚህ መልኩ የሚገርመው ከሲሚንቶ ላይ ይጠነክራል። የኖራ አሰራሩ በዚህ መልኩ ጠቅላላ ቤቱ የተሰራው በዚህ መልኩ ነው ማለት ነው። ይሄ ድንጋዩና ጭቃው እንደማሳየው እንጂ እነዛ እንዳለ የተሰሩት ጠቅላላ የተሰራው ጠቅላላ። እዚህኛው ክፍል ሲገባ ሳይሻለውኝ በጭቃ ሙሉውን ያደረግነው ለሳምፕል ብለን ነው። ግን አሰራሩ ቤቱ ጠቅላላ በድንጋይና በጭቃ ብቻ ነው፣ ሲሚንቶ ነገር አልተጠቀሙም። ከዛው መጨረሻውን መጨረሻው ልስ የተጠቀሙበት ምንድነው ኖራን የተጠቀሙበት ኖራን እነሱ በዛ ዘመን ላይ ኖራ ነበር ሲሚንቶ አልነበረም። በኖራ ነበር አጠቃቀማቸው ማለት ነው። ታሪካዊ ቅርስነቱን ከማስጠበቅም አንፃር ማለት እኛ ከማስጠበቅም አንፃር ምንድን ያደረግ ነው እንላለን። በነበረበት ምክንያቱም ኖራ እነሱ ተጠቅመዋል፣ እኛም ኖራ ነው የተጠቀምነው። የተለየ ነገር ምንም ነገር የተጠቀመው ነገር የለም። እንዳለ ባለው ሁኔታ ነው ጥገናውን ያካሄድ ነው ማለት ነው። እስኪ ወደዚያው ክፍል ደግሞ አንዳንድ ነገሮች ላሳይሽ። አሁን ይሄ ቤት የተሰራው በጭቃ ብቻ ነው ቅድም እንዳሳየውሽ እዛ ጋር በድንጋይና በጭቃ ብቻ ነው ቤቱ የተሰራው አይደለ? አሁን ይሄኛን ደግሞ በጭቃ ብቻ አድርገን ሳምፕል የተው ነው ኖራ ምንም ያልተደረገበት ቤቱ በምን አይነት በነበረው እድሜ ምን ያህል በጭቃ ተሰርቶ እንደሚቆይ። አሁን ደጅ ቆይተን ወደ ቤት ስንገባ ወይዘሮ ራሱ እዚህ ያለው አየሩ ራሱ በጣም ለየት ነው የሚለው ይሄ ጭቃ ወደ ስድስት ወር ነው የተቦካው። ስድስት ወር ተቦክቶ ከዛ መጥቶ ከተሰራ በኋላ ክፍሎቹ እንዳለ ይዘጉ ነበረ ምክንያቱም አየር ሲያገኝ ነው ከለሩ ጠቁሮ በዚህ መልኩ የሆነው እና እቺኛን ክፍል የታሰበው የፈትል ስራ እንደምታያቸው ጋኖቹም የሸክላ ስራ ሊሰራበት እንደውም እንደዚያም ብላ ለመያዝ ያስቀምጣለች። የጥጥ ስራዎች እና የሸክላ ስራዎች የሚሰራበት ክፍል ብላ ነው እንደ ሀሳብ ያስቀመጠችው ማለት ነው። የትምህርት ማዕከሉ ከሚሰጣቸው ትምህርቶች ውስጥ ማለት ነው አለ ማለት ነው የሸክላ ስራ እና የሸክላ ስራ አለ ብዙ ስምንት ወደ ስምንት የሚሆኑ የብራና ጽሁፎች አሉ። ነተውኔቶችም አሉ። የቲያትር ነገሮችም ይኖራሉ። ክፍሎች ክፍሎች ሁሉ ተዘጋጅቶላቸዋል። በዛ መልኩ ነው ስራ ለመጀመር የታሰበው ፊት ይጠቀሙባቸው የነበሩ እሱ እነሱ ሁላ ተዘጋጅተዋል። አብዛኛዎቹ ግን ተማሪዎቹ ሊማሩበት የሚችሉት ሸክላ በምን እንዴት ነው የሚሰራው፣ በምን መልኩ ነው የሚሰራ የሚለውን ነገር ለማዘጋጀት በዚህ መልኩ የተወሰኑ ነገሮችን አዘጋጅታለች ማለት ነው። ከጥንካሬውም ይማራሉ፣ አሰራሩም ይማራሉ ማለት ነው። ይህንን ይመስላል። እና ወደ ቀጣይ ውስጥ ወደ ላይ ደግሞ ወተን ገና ብዙ ነገር ታያለሽ። ወደ ላይ ደግሞ እናያለን። እሺ፣ ደግሞ ወደዛኛው ነው የምንሄደው። አዎ፣ ወደ ላይ እንዳ ወተን አንዳንድ ነገሮች፣ ቤቱ መጀመሪያ ላይ ምን እንደነበረ በጣም ማለት ከባድ ይዘት ላይ ወደ መፍረስ ወደ ደረሰ ይዘት ላይ ነበር አለ። በጣም ወደ መፍረስ ነገር በጣም በቃ ስጋት የነበረብን እሱ ነበረ። እግዚአብሔር ይመስገን እንግዲህ በጥሩ ሁኔታ እንትን ብለናል። እዚህ በፎቶ ደግሞ የተወሰነ አለ። እሺ፣ እሱን በፎቶ ደግሞ አሳይሻለሁ። ወደዚህ ነን አሁን። አዎ፣ ወደዚህ እንግባ። እሺ፣ ደረጃው እራሱ አዲስ ነው አዲስ ነው፣ ግን በፊትም እንደዚሁ በእንጨት የነበረ የተሰራ ነው። አሁን መልሰን በጽድ አድርገን በነበረበት ነው። የጽድ እንጨት የጽድ እንጨት አዎ፣ ጥንካሬውም አዎ። እነዚህ እነዚህ ናቸው ብቻ ፖስቶቹ ብቻ የድሮ ናቸው። አዎ፣ እነሱ ታሽቶ ተሰርተው ነው ይላው ግን እንዳለ እንደ አዲስ ነው የተሰራው። ይሄ ምትረግጩ ሁሉ አይረገጥም ነበር በፊት አዎ። በፎቶ ሴሽን ላይ አሁን እንደ አዲስ ተቀይሮ ነው። ዴስክ ውስጥ ደግሞ አንዳንድ ነገሮች ነው። እሺ። ያው እሺ፣ ግድ ቤቱን ስንረከበው በዛፍ በጸደዚች ደረጃው አፍል ለፊጋ ቤቱ እንዳለ ተሸፍኖ ነበር። ይሄን ነበር ይፈስተው መጀመሪያ ገጽታው ነው መጀመሪያ ገጽታው። ያን ተማደስን ስንገባ፣ ሁለተኛ በሮቹና መስኮቶቹ በዚህ ሁኔታ ነው የነበረው። እነዚህኛዎቹ ታሽተው ሀብቶ ይባላል፣ ጎበዝ እንጨት ባለሙያ ነው። እንደዚህ በግራይንደር በዲስክ ታሽተው ወደ ነበረበት የመለስ ናቸው። ይህ ልክ ከውጭ ስገቢ ያለው የኮሪደሩ የነበረው ነው። መስታወቶቹ ተሰባብረዋል። ኦልሬዲ ቆርቆሮዎቹ በስብሰዋል። እና ያኛውን ሙሉ ቆርቆሮ መቀየር በዚህ በኩል የሚያለው እንደምታየው ጓሮ በኩል ያለው ነው። ርግግድ ደውላ ፈርሷል። አለበየነች ይሄ ዛፍ ነበረ ያልኩሽ አሁን እዛ ጋር የሸፈነው ዛፍ ይህ በጣም ትልቅ ቤቱን ስር ሁላ አለ ወይስ ለድሳት ስለማይማች ተነስቶ ነበር። ተነሳ እዚህ ደረጃ ጋር ነበረ። ይችኛዋ የላይኛው ፍሎር ነች ሰከንድ ፍሎር ያለችው አለች። ደረጃውን እዛ ስንወጣ እናያለን። የፍርድ ቤት ፋይል እንደዚህ ነበር የሚገብሽ ነገር። ታችኛው ቤት ላይ ዶክመንቶቹ ዶክመንቶቹ አንድ ቤት ውስጥ ሙሉ ነበሩ። አንድ ቤት ሙሉ ሁለት ሦስት ቤት ፋይል ነበረው። እኛ ስንቀበለው በዚህ ሁኔታ ነው። ይሄን አውተን እንትን ያለው እችኛዋ በፊት ለፊት ቅድም የነገርኩሽ ግንቡ ፈርሶ ነበረ ሙሉ ለሙሉ እና ይሄንን እስትራክቸር ለማቆም ቅድም እንዳ እንዳስጎበኝ ይሄን ቤት አይነት እንትኑን ገጽታውን ጠብቆ ግን ያው እንደዚህ እንደነበረ ያስታውቃል። እዛ ጋር ፎቶ ሳይሻለው በመልሶ በድንጋይና በጭቃ አድርገን ነው የሰራነው፣ እና በጣም ትንሽ ሲያሰጋ ነው የነበረው። እችኛዋ ቦታ ነች። ይሄኛው ላይኛው ፍሎር ነው ስንገባ ያው አይደል እንደገና ሳምፕል እዚህ ጋር አንድ በር አስቀምጠናል። በሩ በፊት ምን እንደሚመስል እንደነበረ በፊት የነበሩት ናቸው ኦሪጅናሎቹ፣ ዋናው ነው ማለት ነው። ኦሪጅናል በቃ። አሁን ይሄ እንጨት ነው እንግዲህ፣ ታሽቶ ራሱ ነው እንጨት ራሱ ራሱ ምን ነው ይሄ ነገር፣ የለም መስታወት እና ኦልሬዲ ቁልፎቹን እንኳን እራሳቸውን ነው፣ ታሽቶ በደንብ ተጠርተው መልሰው የገቡት ቁልፎቹ ራሳቸው ነው። የድሮ ሰረገላ ነው ለምሳሌ ቁልፎቹ ናቸው ራሳቸው። ቁልፎቹ የገቡት በዚህ ሁኔታ ነው እንትን ያደረገው። እሺ ወደዛኛው ክፍል ከመሄዳችን በፊት ያቺ ሳምፕሏ ነው ዲዛይኑ አለች። አዲዛይኑ መጨረሻው ላይ ያለው በዚህ መልኩ ነው። እዚህ ጋር አንድ ነገር አለች። ተማሪዎች ሁሉም ሰው የሚችለውን ነገር አድርጎ ነው ይሄ ቤት ወደዚህ የደረሰውና ከሕዝብ በተሰበሰበ ሰዎች ገንዘብ ተንሲሉ እንደማስገመጫ ሰማቸው እየተጻፈ እየፈረሙ ገንዘብ ገንዘባቸውን የሚያስቀምጡበት ለማሰራቱን ማለት ለእድሳቱ ያገዙት ነው ማለት ነው። ያገዙ ተማሪዎች ተማሪዎችን ከምን እየተዋጣ የሚመዘገብበት የነበረ ነው። ይህንን ይመስላል። ወደ ውስጥ ደግሞ በቀጣዩ ክፍል እዛ ከሜዳችን በፊት እነዚህ እነዚህ የድሮ ፍርድ የብሉ ፕሪንት ካርታዎች አሉ አይደል? እነሱ ካርታዎች ናቸው የተገኙ ብሉ ፕሪንት ካርታዎች ናቸው። የአዲስ አበባ መዘጋጃ ቤት ፋይሎች ናቸው። ይሄ በፊት ፍርድ ቤት እያለ አቃቢግ መስሪያ ቤት መዝገብ ቤት የነበረው ያገኘ ናቸው። ታሪክ እንደዚህ መቀመጥ አለባቸው። በአስራስድስት ከንቲባዎች እዚህ ቤት ላይ አዲስ አበባን ሲያስተዳድሩ ነበረ ከነዚያም ውስጥ ከንቲባ ወልደጻዲቅ ጎሹ ጀምሮ እነዚህ የምታያቸው እንዳለ አዲስ አበባን አስተዳድረዋል ማለት ነው አስራስድስት ከንቲባዎች ወደ ሌሎቹ ከንቲባዎች ከመሄዳችን በፊት ችሎትም የፍርድ ሂደት የሚካሄድበት ነበረ ችሎት በዚህ ይካሄድ ነበረ እሳቸውም አፈንጉስ ቅጣው ይታጠቁ እሳቸው ናቸው። አፈንጉስ ቅጣው ይታጠቁ የዙፋን ችሎት አጣሪ ጉባኤ ነበሩ። በጃኑዊ ጊዜ በ1960 ጀምረው አገልግለዋል ማለት ነው። እነዚህ ምንድን ናቸው? ከቤት ውስጥ ያገኘ ናቸው፣ ቅርሶች ናቸው። ቤቱ ላይ ያገኘ ነው። ቆጣሪ ነው፣ የመጀመሪያ ቆጣሪ ነው። ይሄኛው ቆጣሪ ነው። እነዚህኛዎቹ ደግሞ የመብረቅ መከላከያ። እዚህ አካባቢ በፊት ፎቅ ምንም አልነበረም እና በእያንዳንዱ ጣራ ላይ የመብረቅ መከላከያ በዚህ መልኩ አለ። እነዚህን የምታያቸው ነገሮች መጥሪያዎች ናቸው። ከአንዱ ክፍል ወደ አንዱ ክፍል ሰው መጥራት ሲፈልጉ መጥሪያ ይጠቀሙ ነበረ። ከዛ ውጭ ያለው እነዚህ የዘመናዊ ቆጣሪዎች ያሉት ሂደት ናቸው። ከቤቱ የተገኙ ቅርሶች ናቸው። እነዚህ ጠቅላላ ከቤቱ የተገኙ ቅርሶች ናቸው። እዚህ ጋር ደግሞ ቀጣዮቹ 16 ከንቲባዎች አሉ። ከንቲባዎቹ እንግዲህ ከዛ የሚቀጥሉት ሌሎቹ ከንቲባዎች እዚህ ጋር ነው ያሉት። ቤተወልድ ኃይለ ጊዮርጊስ መኖሪያ ቤታቸውም ነበር። ከንቲባም ነበር፣ ከንቲባም ነበር ለተወሰነ ጊዜ ከንቲባም ሆነው እዚህ ቤት ላይ ሆነው አገልግለዋል ማለት ነው። ወደዚህኛዎቹ ስንመጣ ደግሞ የበፊት የመዘጋጃ ቤት ደረሰኞች፣ የሆነ ነገር ከተገለገሱ በኋላ ደረሰኝ ያስፈልጋልና ደረሰኝን መቼ እንደተጀምሩ የሚጠቀሙበት እንደነበረ ቡርቱካም ምድክሳም ለተወሰነ ጊዜ የፍርድ ችሎት ያገግልለሰጥበት ነበረ ማለት ነው። ይህንን ይመስላል። እዚህ ጋር ያሉት መዝገቦቹም ፋይሎቹም እንዳንዱ ያሉ እንዳንዱ ናቸው ያሉት፣ እያንዳንዱ ብሉ ፕሪንቶቹም ሁሉም ነገር። እነዚህ ካርታዎች ናቸው፣ በዛ ጊዜ የነበሩ ካርታዎች ናቸው። ሁሉም እንደዚህ አሉ ማለት ነው። ውስጥ አሁን ደግሞ ስላለንበት ክፍል ስ የተወሰነ ነገር በላይ፣ ይሄኛው ክፍል በጭቃ ብቻ ነበር የተሰራው። ጭቃው ላይ ደግሞ ወልፔፐር ተለጥፏል። እዛች ጋር እንደውም እኛ እንደ ሳምፕል በፍሬም አድርገን አስቀመጣናታል፣ ወልፔፐር ተደርጎ የጭቃ ቤት እንደነበረ ማስታወሻ ማስታወሻ። ይሄኛው በምን እንደተሰራ አታቂውም፣ ያችኛውን ካላስቀመጥንላችሁ። ምክንያቱም ይሄኛው በኖራ ተደርጎ በደንብ የተሰራ ስለሆነ ያኛው ግን ምን እንደሚመስል መጀመሪያ ክፍሉ የሚያሳይ ነው። ብቻ እቺኛው ደግሞ ላይ ያለችው ኮሪደሩ በጣም ቤንድ አድርጎ ነበረ ሰው የሚሄድበት ሰዓት ላይ ተሰብሮ ነበረ። እኛ የችኛ ኮርኒስ ተሸፍና ስለነበረ ኮርኒሱን በምናፈርስበት ሰዓት ይሄ ተሰብሯል ስትራክቸሩ። ይሄን ስትራክቸር ግዴታ ለማን ወደ ላይ ለማንሳት እዚህ ጋር በብረት ተጠቅመናል። ከውስጥ ብረቱ ላይ ይሄን እንጨት ለጥፈን በክሪክ ነው ያነሳነው። በክሪክ ካነሳን በኋላ በብሎን አድርገን በደንብ አድርገን እዛ ስትራክቸር ማጠናክረን አስረነዋል ማለት ነው ባለበት ምንም ነገር ሳንጨምር እቺ ብቻ ነው ጭማሪ። ግዴታ እንደ ኮለን ሳፖርት መጠቀም ስላለብን እቺኛዋን ትጠቅመናል። ይሄ ይችላል ይሄ ክፍል ሌላ ወደ ቀጣይ አንተ መሄድበታለኝ እኔ ልሂድ። አንቺ ክፍሎችን ደግሞ ዞር ዞር ብለሽ እያቸው። በጣም ነው የማመሰግነው ስለነበረ መሰገናለሁ ሰላሙ። እሺ ተመልካቾቻችን፣ ፕሮግራማችን አላበቃም። የቀሩትን አንድ ሁለት ክፍሎችን ያሳያችኋለሁ። ብስራት አብሮኝ ስለነበረ ከልብ ነው የማመሰግነው። አብራችሁኝ ቆዩ። የትምጣት ሄዱ። ሁሉ ተመልካቾቻችን ፋና ፖድካስት ጉብኝት ፕሮግራማችን እየተከታተላችሁ ነው። እንግዲህ በዛሬው ፕሮግራማችን በቅርብ ተመርቆ ለአገልግሎት ክፍት የተደረገውን ጣይቱ የባህልና የትምህርት ማዕከል እያስጎበኘናችሁ እንገኛለን። እግረ መንገዳችንን አንድ ጎብኚ አግኝተን እንግዲህ ምን እንደተሰማቸው ልንጠይቃቸው ነው። አብራችን ቆዩ። ኳን ደህና መጡ። ኳን ደህና ቆያችሁ። ከትውውቅ እንጀምር። ማልበል ታደሰ ጎሽም እባላለሁ ከአሜሪካን ሀገር መጥቼ ነው። እንደ አጋጣሚ የሆነው የተፈሪ መኮንን ትምህርት ቤት መቶኛ ዓመት ስለተከበረ በዛ አጋጣሚ ይሄንን መጉብኘት አለብኝ ብዬ ዛሬ መጥቼ እናንተን አገኘው ማለት ነው። እንዴት አዩት ማዕከሉ? በጣም በጣም ከመታደሱ በፊት አውቀው ነበር፣ እና አሁን ታድሶ በጣም ነው ያስደሰተኝ። በእውነት ባህላችንም በዚህ ሁኔታ ማዘጋጀትና ማሻሻልና ለታሪክ እንዲቆይ መደረጉ በእውነት ዓለም ፀሐይ ወዳጆና እሷን የረዱ ሰዎች በሙሉ በጣም በዚህ አጋጣሚ ላመሰግናቸው እወዳለሁ። ታሪካዊነቱ እንደተጠበቀ ነው። በጣም በጣም ታሪካዊነቱ እንደተጠበቀ ነው። እንደውም አሁን ለከ ዶካሴ ምሊክ ነክ ከልል ጣይቱ ጋር ያለው መሰለኝ እዚህ እየዘግበ ባይበት ጊዜ ነው። በእውነት በጣም ጥሩ ነገር ነው። ሪሊ ታሪክን መጠበቅ ያስፈልጋል። እኛ በጣም የተከበረ ታሪክ ነው ያለን፣ ግን እያወጣን ለኛ ብቻ ሳይሆን በተለይ ከኛ በኋላ ላይ ሊመጡ ልጆች ባህላችንን ለትውልዱ ማስረከብ አለብን። በጥሩ ሁኔታ ማለት ነው። ቀጣይ ትውልድ ምን ይማራል ብለው ያስባሉ። ከዚህ ማለት ነው ኢትዮጵያዊ ራሷ ኢትዮጵያዊ ትልቅ ሀገር እንደሆነች ታሪክ እንደነበረት ከሌላው ሀገር እኩል የምትወዳደር እንደውም ትበልጣለች ብል ማጋነን አይሆንብኝም። እና ታሪካችን ሰፋ ያለ ስለሆነ ከሌላው ጋር ለሌላውም ማስተማርም ማስተማር አለብን ሌላውም ለሀገር ደግሞ ስለጥን የተባሉት ሁሉ እኛ ከነሱ በፊት ሰልጥነናል እና ከኛ መማር ያለባቸው በዚህ በዚህ ሁኔታ ሀገራችንን ታሪካችንን ስያሳምርን ስናሳውቅ ነው ማለት ነው መልዕክት ለቀጣዩ ትውልድ ማሳለፍ እንግዲህ ምንድነው በኔ እድሜም ያሉ ከኔ በኋላ ያሉት ምንድነው ስልጣኔ ሲባል ውጭ ሀገር ያለ ይመስላችኋል እና የራስን ታሪክ ማዳበር እና የራስን ታሪክ ማወቅ፣ ከዛ ደግሞ ከታሪክ ላይ ተመስርቶ አገራችንን ወደፊት እንዴት ነው የምናራምደው። በዚህ አጋጣሚ አዲሱን ትውልድ እናንተ ማለት ነው አደራላችኋል። እና አመሰግናለን። በጣም ነው ተሰጣችሁ። ጉብኝቶን ይቀጥሉ። እኛም እንግዲህ ተመልካቾቻችን ፕሮግራማችንን ገና አላጠቃለልንም። የትም እንዳትሄዱ አብራችሁን ቆዩ። እንግዲህ በተወሰነ መልኩ ለማየት እንደሞከርኩት በጣም አሪፍ ደስ የሚል ታሪካዊ ይዘቱን የጠበቀ ቦታ ነው። ተመልካቾቻችን እናንተን በተወሰነ መልኩ አይታችሁታል ብለን እናስባለን። አሁን ፕሮግራማችንን ወደ ማጠናቀቁ ደርሰናል። ውድ ተመልካቾቻችን እንግዲህ ፋና ፖድካስት በጉብኝት ፕሮግራማችን በዛሬው እለት በቅርብ ጊዜ የተመረቀውን ጣይቱ የትምህርትና የባህል ማዕከልን በትንሹ አስጎብኝተናችኋል። ረጅም አመትን ረጅም ዘመንን ያስቆጠረ ታሪካዊ ቦታ ነው። እናንተም መታችሁ አሁን ለጎብኚዎች ክፍት ስለሆነ መታችሁ እንድታዩት ግብዣችን ነው። እኛ ግን በተወሰነ መልኩ ጉጉት እንዲያድርባችሁ ወይም ደግሞ ለማየት ፍላጎት እንዲያድርባችሁ አድርገናል ብለን እናስባለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሄለን ታደሰ ነበርኩኝ በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም።